ኦኬ ብስሚላ ሰላሙ አለይኩም ወራህማ፣ እንዴት ናችሁ ጀማዓ ወኔ? አልሐምዱሊላህ እንግዲህ ሰሞኑን በሚዲያው ላይ የሃጢያት ውርስ ሳይሆን የብልግና ውርስ ያለባቸው አንዳንድ ክርስቲያኖች መሰል ፎቶዎችን እየለጠፉ እኛን ለማንቋሻሽ ሲሞክሩ እንግዲህ እያየናቸው እንገኛለን። ምናልባት እነዚህ ወገኖቻችን በድብቅ የሚፈጽሙትን ብልግናቸውን እያጋሩን ይሆናል እንጂ እስልምና ከዚህ የጸዳ ለሁሉም ነገር ስርዓት ያለው ንጹህ እምነት መሆኑ ጠፍቷቸው አደለ። ለማንኛውም መሰል ድርጊቶች ማንጋር እንዳሉ ያው ህሊናቸውም ስለሚያውቅ እሱ ወደ ጎን እናድርገውና ምን ኮት ለማድረግ እንደሞከሩ እንግዲህ አብረን የምና ይሆናል። ኦኬ መጽሐፉ ይሄ ነው። በዳኤል ፋዋይድ የተሰኘ የኢማም ኢብን ቀይም አልጃውዚያ የታላቁ የኢብን ተምያ ተማሪ ነውና፣ እዚህኛው መጽሐፍ ላይ ገጽ 1471 አንደኛው ላይ ይሄን ሐሳብ እናገኛለን። ኦኬ እንደዚህ ይላል። ወኢን ካነት ኢምራአቱ ላዘው ጀላሃ ወሽተደተው ለመቱሃ ፈቃለ በዕዱ አስሃቢና፣ የሆነ ሰዎች እንዲላሉ አለ ምን አሉ? ወንካ ተምራቱን አንዲ ሴት እኮ ላዛው ጀለሃ ባልካር ላት ስሜቷ የሚመጣ ከሆነ ፈቃላ ባዱ አስሃቢ ነው የተወሰኑ ሰዎቻችን እንደዚህ ይላሉ። ሶ ይሄ ንግግር የቁርአን ንግግር አይደለም፣ ከሐዲስም የመጣ አይደለም፣ የኢብኑ ቀይምም አይደለም፣ የሰለፎቻችንም አይደለም። የተወሰኑ ሰዎች እንደዚህ ይላሉ ብሎ ያስቀምጣል። የጁዙ ለሃ ኢትኻዙ ሊከምበጅ በብልት መልክ የተሰራ ቆዳ ነገር መጠቀም ይፈቀድላታል ይላሉ አንዳንድ ሰዎች ብሎ ያስቀምጣ ያታቸዋል። የሰዎችን ንግግር ኮቴሽን ነው እንጂ ወይ የቁርአን ሆኖ ወይ የሐዲስ ሆኖ አጠቃላይ የእስልምና ሆኖ አይደለም። ኦኬ አንዳንድ ሰዎች እንደዛ ይላሉ አለ። በአጭሩ እዚህ ጋር ያገኛችሁ ሀሳብ የቁርአንም አይደለም፣ የሐዲስም አይደለም፣ የኢብኑል ቀይምም አይደለም። ሶ እሱ ደግሞ ለዚህ ንግግር ከታች ወረድ ብሎ ያለውን እውነት ያስቀምጣል። ክርስቲያኖቹ ቆርጠው ያስቀሩትን ማለት ነው። ወሰሂሁ ሁዒንዲ አለ እኔ ጋር ያለው እውነታ ግን አለ። እሺ አነሁ ላዩባ ይሄ ነገር በፍጹም የሚፈቀድ አይደለም አለ። መሰል ነገራቶች በፍጹም አይፈቀዱም አለ። አይታችኋል። እዛው ቆርጦ ያስቀሩት መጽሐፍ ላይ እውነታውን ያስቀምጧል። ወሰሂሁ እውነታው ግን አለ። አይታችኋል። እውነታው ግን ያለውን ክርስቲያኖቹ ቁርጦ ነው። ዲያቆናቱ ማለት ነው። ምክንያቱም ተራው መመን ስለማያነብብ በፍጹም ሼክ ስለማያረግ እነሱ ናቸው የሚመሯቸው በውሸት እውነታው ግን ይሄ ነገር የሚፈቀድ አይደለም። ሊአነ ነቢየ ሰለላሁ ሰለም የአላህ መልእክተኛ፣ ኢነማ አርሸድ ሰሃባ ሰሃቦችን እኮ ሪኮመንድ እንደሚያረገው ወደ ዘዋጅና ወይ ለሰውም ወደ ጾም ነበረ ስሜታቸው ሲመጣ የአላህ መልእክተኛ እኮ ሰዎችን የሚልከው ወይ ወደ ትዳር ነው ትዳር ካልቻሉ ደግሞ ወደ ጾም ነው እንጂ እንዲህ መሰል ነገራቶችን እንዲያደረጉ አይደለምና። አነሁ ላ ዩባህ ይሄ ነገር የሚፈቀድ አይደለም ይላል። እነሱ ራሳቸው የጠቀሱት ነገር ግን ቆርጦ ያነበቡት ማለት ነው። እዛው መልስ ይሰጣቸዋል። ስለዚህ መሰል ድርጊቶች በእስልምና በፍጹም ቦታ የላቸውም። እስልምናችን እንዲህ ያለ ነገርን የሚያበረታታ የሚያዝም አይደለም። ባጭሩ ከትዳር ውጪ መሰል የወሲባዊ ፍላጎትን መፈጸም ኦኬ እየተከለከለ መሆኑን ቀደምት ሊቃውንቶቻችን አጠቃላይ የተስማሙበት እውነታ ነው። ይህንን ማስረጃውን ደግሞ አንድ በአንድ በመጽሐፍ ደረጃ አድርጌ እዚው አስቀምጥላችኋለሁ። እስከ መጨረሻው ያለውን እንግዲህ ተመልከቱ። ሁሉም የሊቃውንቶቻችን አቋም ነው፣ የሰለፎቻችን አቋም ነው አንድ ሰው ሚስት ካልለው እንደዚህ በሌላ ነገር በእጁም ይሁን በምኑ ይሁን በምኑም ይሁን ስሜትን ወይ እርካታን መፈለግ ክልክል መሆኑን ራሱን ማርካት ሊሆን ይችላል። አጠቃላይ አው ማመጣላችሁ፣ ራስን በራስ ማርካት ምን ያህል ከባድ ወንጀል እንደሆነ ሊቃውንቶቻችን አጠቃላይ የተናገሩት ነገር ስለሆነ ማስረጃቸውን፣ መጽሐፋቸውን ከነፔጁ ከነከበሩ አስቀምጥላችኋለሁ። ስለዚህ በአጠቃላይ ክርስቲያኖች ያመጡት የተቆረጠ ሐሳብና በፍጹም እስልምናን የሚመለከት ነገር እንዳልሆነ እና ብንቀይም ደግሞ እዛው መልስ የሰጣቸውን አይተናል። ስለዚህ ቅጥፈት መሆኑን ከዚህኛው ላይ ምን ብሎ ነው ያስቀመጠው? ክሊንድ ብሎ ነው ያስቀመጠው። ክሊን የሚለውን ቃል ወገኖቻችን በምንድነው እየተረጎሙት ያሉት? ጀስት ማጽዳት፣ በእጁ እንደዚህ ጥርግ ያደረገ እንደሚለው ጠረገ ብለው ይተረጎሙታል። ሊን የሚለው ሆስል ነው የሚለው አረብኛው ላይ አይቼዋለሁ። አሁን እኮ አረብኛው ላይ ስትሄድ ራስምታት ምን ይሉሃል መሰለ? አረብኛ ላይ ልትደበቅ ነው ነው ይሉሃል። ለእኛ ይሄ ኢሌመንተሪ ነው። ባይዘው አረብኛው ለእኛ እንደ አንድ የስምንት ዓመት ልጅ የስድስት ዓመት ልጅ ማንበብ ይችላል። አረብኛ ባይዘ ወይ ማለት ነው እና እዛ ጋር ሄደህ ልታሳያቸው ስትሞክር ትራንስሌሽኑ ላይ የሚሉት ለምንድን ነው አንደኛ አረብኛ የሚያጽፉ አብሳይ ማሳየት ይቻላል። አሁን ኦፍ ኮርስ ያደርገውና ኮፒ ካሜራ ከፍቼ ትራንስሌት የሚለውን ለክቼ ይሄ ፈክተ ሰላ የሚለው ወይም ደግሞ እዚ ላይ ክሊንድ ሂስ ፕራይቬት ፓርቲ የሚለው ብልቱን አጸዳ ብለው የተረጎሙትን በእንግሊዝኛው ላይ ማለት ነው ይሄንን ኮፒ ፔስት አድርጌ ትራንስሌት አድርጌ ወደ እንግሊዝኛ ምን ብሎ እንደሚተረጉሙ አሳያቸዋለሁ። አንድ ጊዜ ልክፈት ካሜራ ይሄ ነው ሐዲሱ ኦኬ አትቁሬ

ዋሽድ ብሎ ነው ያስቀመጠው። ዋሽድ ሂስ ፕራይቬት ፓርት አጠበ ብሎ ነው የተረጎመው። ይኸው ይታያቸዋል። ትራንስሌት ሳደርገው ሀዲሱ ዚ ጋር አረብኛለሁ ዋሽድ ብሎ ነው ያስቀመጠው። እዛ ጋ የተቀመጠው ላይ ራሳቸው ተርጉሞ ያስቀመጡት ላይ ግን ክሊንድ ብሎ ነው ያስቀመጡት ማለት ነው። ክሊንድ የሚለውን ወገኖቻችን፣ ካፊር ወገኖቻችን ምን ብሎ ይተረጉሙታል? በእጁ እንደጠረገ ስፐርም ከብልታቸው ላይ በእጃቸው እንደጠረጉ እና ያንን ብልት ስፐርም ደግሞ ወስደው ግድግዳ ላይ ወይም መሬት ላይ እንደጠረጉ አድርገው ነው የሚያወሩት ማለት ነው። ኖ፣ አይደለም፣ አጥበዋል። ብልታቸውን አጠቡ። ካጠቡ በኋላ ነው ያ ብልታቸውን ያጠቡበትን እጃቸውን ነው ግድግዳ ላይ ወይም መሬት ላይ ያሹት፣ በአፈር ለማጽዳት ማለት ነው። ብልታቸውን ግን አጥበዋል። ስፐርም የሚባል ነገር የለም የለም። ይሄንን ሀዲስ ላይ ጠቅሶ ነው እንግዲህ ማን የሚባለው ወገናችን ስሙን መጥራት ስለማንፈልግ እጁ ላይ እንደዚህ አድርጎ እንደዚህ አድርጎ የው ግድግዳ ላይ ጠርግ ነበር ብሎ ሲያወራ የነበረውን ነው። ውሸት ውሸት ነው። ሀዲሱ የሚለው አረብኛው፣ ሀዲስ የሚለው አጠቡ ነው። ፕራይቬት ፓርታቸውን አጠቡ፣ ታጥበዋል። ከታጠቡ በኋላ የትኛው ስፐርም ነው? ከየት የመጣ ስፐርም ነው? ሀዲሱን ብትከፍተው ምናልባት ካሜራ መክፈት ከቻልክ ማለት ነው። አንድም ቦታ ላይ ሌላው የሚቀጥፉት ስፐርም የሚል ቃል እንኳን የለውም። ባይዘ ከፍታ አሳያቸው። አንድም ቃል ስፐርም የሚል የለም። የመጀመሪያው ነገር ፕራይቬት ፓርታቸውን አጠቡት ነው የሚለው እንጂ ስፐርም ጠረገ ምናምን የሚሉት አሁን ከራሳቸው አንደበት ለነሱ ድምቀት እንዲያምርላቸው የሚጠቀሙት ቃላቶች ናቸው። ያንን እንድታውቁት ነው። እዚህ ላይ ተከትሎ የሚነሳ ጥያቄ አለ። አቡ መጥተው የሌለበት ጥያቄ ማንሳት እፈልጋለሁ። እንግዲህ ሀዲሱን በግልጽ አብራርተናል። ተከትሎ የሚነሳ ጥያቄ ግን አለ፣ ሊመለስ የሚገባው አንድ ክርስቲያን እንደ ክርስቲያንነት ከሚስቱ ጋር ግንኙነት ካደረገ በኋላ መታጠብ አለበት የሚል አስተምሮ አላችሁ። እስቲ ክርስቲያን ካለ ራሱ ኦሜጋም ካለ ይግባና ይንገረን። ታጠቡ፣ ባልና ሚስት ግንኙነት ካደረጉ በኋላ ገላቸውን መታጠብ አለባቸው የሚል አስተምሮ አለ። እስቲ ይሄንን ይስጡን፣ የሚሰጡን ቦታ ላይ ካለ፣ የሚጠቅሱልን ጥቅስ ካለ ማለት ነው። ገንጥለው አውጥተው እንዲያነቡልን አነስማማም። ምዕራፉን ጠቅላላ እንዲያነቡልን እንፈልጋለን አለ ብለው የሚጠቅሱት ጥቅስ ካመጡ ማለት ነው። ያንን የሚያመጡትን ጥቅስ ቦታ ምዕራፉን